አሁን ይህን ጭቅጭቅ የምታነሽ ካመመኝ እኔ ጋር ላለመተኛት ከኔ ጋር እንሰው ላለመጋፈፍ ነው አይደል? አመመኝ ብለሽ የምታወሪው ስድባለሁ። ሲነጋ ደግሞ ጠዋት ለመውራት ስፈልግ ሳላመውለኝ አይቀድምም ቁርስ እንዳልበላብሽ ነው ይለኛል። ኦልሙስ የኔ አያት ካረፈች አሁን ስድስት ወር ሆናትና፣ እንግዲህ ለመጀመሪያ ጊዜ ያው እሷ ሳትኖር ይሄንን ቀንን ያከብራለሁ ማለት ነው እና በህይወቴ አድርጌው የማላቀው ነገር ነው። ለመጀመሪያ ጊዜ ወደ እርሷ መቃብር ቦታ ሄዳለሁ። ስርዓት ከነ ተከታዮቹ ተንኮታክቶ ከምድረገጽ ላይ ጠፍቶ እስላም የበላይ የሚሆንበትን አላህ ሳያሳየን አይግደለን። የእስላም የበላይ ለመሆን እኛም ህይወታችንን፣ ገንዘባችንን፣ ጉልበታችንን ለመስጠት ወደ ኋላ የማንል ጀግኖች አላህ ያደርግልን። በሀገራችንም በሌሎችም ሙስሊም ሀገር የመጣውን በላ አላህ ያንሳልን። መስጊዶቻችንም፣ ወንድም እህቶቻችንም አላህ ከጠላት ይጠብቅልን። ጠላቶቻችንን አላህ እርስ በርስ ያባላቸው፣ የሙስሊሞች ምርኮ ገንዘብ ያደርጋቸው። ወንድም እህቶቻችንን ከጠላት ሴራ አላህ ይጠብቃቸው። ወሰለላሁ ወሰለም ዐላ ነቢይና ሙሐመድ ወዐላ ሃይማኖተኞች ሲበጠበጡ ብያለሁ። አሁንም ይበጠበጣል። ምንም ማስተካክለው ነገር የለም። ይቀጥላል። ዋዜማ ነው ያለፈው። ዋናው መበጥበጥ እየመጣ ኢየሱስ ዋናውን ቦታ እስከሚይዝ ድረስ ደረቅ ሃይማኖተኞች፣ አክራሪ ሃይማኖተኞች ገና ይበጠበጣሉ። ብዙ ሰው ይቅርታ ይጠይቃል ብሎ ይጠብቃል። እደግምልሃለሁ፣ ገና ይበጠበጣል። ህዝባ ሀገራችን ኢትዮጵያን ለአንድነቷ፣ ለሰራዊቷም፣ ለመኳንንቷም፣ ለህዝቧም ታም ሰላምን ስጣት። በዳሪና በውስጥ ያሉትን ጎረቤቶቿን ሁሉ በፍጹም ሰላም አስጊጣቸው። የሰላም ንጉሶች ሆይ ሰላምን ስጠን፣ ሁሉን ሰጠን አልና እግዚአብሔር ወይ ጥሪት አድርገን ዋጋችንን ስጠን፣ ካንተ በቀር ሌላ የምናውቀው የለምና ቅዱስ የሚሆን ስምህን ፈጽመን እንመጠራለን። ሰላም ለለም ጋፈፍ ነው አሁን ይህን ጭቅጭቅ የምታነሽ ካመመ እኔ ጋር ላለመተኛት ከኔ ጋር ሶላ ላለመጋፈፍ ነው አይደል? ለመሜ ብለሽ የምትሆርም ስድባለሁ። ሲነጋ ደግሞ ጠዋት ለማውራት ስፈልግ ሰላም ወለኝ አይቀድምም፣ ቁርስ እንዳልበላብሽ ነው። ላይ ደግ ምሳ ሰዓት ደግሞ እሺ፣ አሁን ደግሞ ይሻለው ይሆን ብዬሽ፣ ምሳ ሰዓት ደግሞ ለማውራት ስፈልግ ውጣልኝ ነው፣ ወደ ሱሱ እየገፋሽኝ ነው። ሆኖ ደግሞ ገፍትሮና በጥፊ መቱኝ፣ በሩን ዘቶብኝ ወጣት ማለት ነው። ለማውራት አንድም ቀን ትርሰቱኝ አያውቅም። ሁልጊዜም ሱ ልክ ነው፣ በቃ በሱ ቤት ሁል ጊዜም ልክ ነው። እኔ ነኝ ውሸጣም፣ እኔ ነኝ አጭበርባሪ፣ እኔ ነኝ ሌባ። እኔ ሁሉ ነገር ለሱ ስል ለሱ ስል የማልፈልገውን ነገር ህይወት ሁሉ ገብቼ አይችዋለሁ። ግን አሁን ላይ ለሱ ስል ማለት አልነበረብኝም። ራሴ ነኝ ለራሴ ራስ ወዳዱ። ሱ ላለማጣት ብዬ ነበር፣ ግን ስተት ነው። አሁን ላይ ግን ልትሆኝ አልቻለም። እንዴት ላድርገው? ምንም ስራ መስራት አልቻልኩም። አይዞ ሸት ማን ነበር ስምሽ? ነጭል ሊሆንም አይችልም ብቻ ሳይሆን ሲጀመር በእንዲህ አይነት ሲጮህ ሲለውንሽ የለም ትዳርሽን እንዳትፈች የሚል ሰው በራሱ ጤናም አይደለም። ነው ባጭ ምክንያቱም እንዲህ አይነት ሲወጥ ቀላል ነገር አይደለም። ይሄ ከአሁን ቅድም ከነበረው ነው፣ ለነፍስ ሁሉ የሚያሰጋ ነው ሰርች ይሁን ይሄ እያወራሽ ያለሽው ነገር ለነፍስሽ ሁሉ የሚያሳጋ ጉዳይ ነው። ሶስ ሲጀምር አንድ ሰው ለነፍሱ ስጋት እያለበት የግል ደህንነት ሳይሰማው ትዳር የተባለ ህይወት ይኖር ይባላል ወይ? በፍጹም። በመጀመሪያ ትልቁ ነገር ደህንነታችን። በነገራችን ደህንነትሽን አተሻል። በጣም ጥቃት ይደርስብሻል፣ ድብደባም። ይሄ ሁሉ ወንጀል ነው። ለመጀመሪያ ደረጃ ማወቅ ያለብሽ ነገር ነገሮች ያለሞቅ እንጂ ከይቅርታ ጋር። በዚህ አጋጣሚ ምናልባት ከኔ የተሻለ ልትረዷት የምትችሉት ወንድሞች ካላችሁ ፕሊስ ፎሎ አድርጓት። በተለይ እህቶች ከህግ ጋር ተያይዞ የምትሰሩ ይህ አንድ በአንድ ምክንያቱም ይህ ሰው በነገራችን ላይ በትዳሪዎትም በስራ እያገዘሽ ካልሆነ ቁጭ ላይ አንቺን ገንዘብ ብቻ ቁጭ ነው የሚመገብ ከሆን ያንንም ወስዶ ደግሞ እየጠጣ እንደፈለገው ውሎ እየተመለሰ ደግሞ አንቺ ላይ ጥቃት የሚያደርስ ከሆነ ይሄ ለአንቺ በነገራችን ላይ ፍቺ ብቻ ሳይሆን የህግ ከለላ ያስፈልግሻል። ህግም በነገራችን ላይ ልጅ የተሻለ ነገር ከሚያገኝበት ሰው ጋር ሆኖ እንዲያድግ ነው የሚያዘው። ምን ማለት ፈልጌ ነው ልጆች ጤናማ ሆነው ትምህርት እየተማሩ ማደግ አለባቸው። ስለዚህ እሱ ጋር ቢሆን ነው ወይ ሳንቺ ጋር ቢሆን የተሻለ ነገር ሊያገኝ የሚችለው ብሎ ነው ፍርድ ቤት የሚወስነው እና እንዲህ አይነት ጉዳዮች ላይ እኔ እኔም አሁን በግሌ ታገሽ ብዬ አልመክርም። እንዲህ ስንል ግን በጣም ጥንቃቄ ያስፈልጋል። እንዲህ ስንል ግን ምናልባት ከዚህ ደግሞ መለስ ባለ ሁኔታ ላይ ያላችሁ ጥንዶች ካላችሁ እናንተ ደግሞ ስሜት የሆናችሁ ደግሞ ትዳራችሁን ፍቱ ማለት አይደለም ለምሳሌ ዱላ ሳይኖር ግን ሁልጊዜ ጭቅጭቅ በትዳራችሁ ስላለ መዘላለፍ በትዳራችሁ ስላለ፣ በአንድ ጊዜ ትዳራችሁ ፈቶ ማለት አይደለም። ጥንቃቄ ይፈልጋል። እና ሰርኪ አይዞሽ፣ በርቺልን። አንቺውን ያለሽበት ሁኔታ በጣም በጣም በጣም ከባድ ሁኔታ ነው። ለግል ድነትሽ ራሱ ያሰጋል። የሕግ ከለላ ያስፈልግሻል። ለብቼ ሆኜ ትንሽ የመሄድበት ቦታ አለ ሳይመሽ በፊት ልትሻየው ታውቃለህ። በትንሹም ቢሆን አንዳንድ ነገሮችን ታውቃለህ። እንግዲህ አሁን ሁልሙስ የኔ አያት ካረፈች አሁን ስድስት ወር ሆናትና እንግዲህ ለመጀመሪያ ጊዜ ያው እሷ ሳትኖር ነው ይሄንን ቀንን ያከብራለሁ ማለት ነው። እና በሕይወቴ አድርጌው የማላውቀው ነገር ነው ለመጀመሪያ ጊዜ ወደ እርሷ መቃበር ቦታ ሄዳለው። እስካሁን በህይወት የተደሰትኩባቸውን ነገሮች በዚህ አጋጣሚ ያስደሰቱኝንም ሰዎች ሁሉ እርግጠኛ ነኝ አላለ። አንዳንዴ ያው እንዲህ አይነት ንጹህ ልብ ያላቸው እናቶች ቢያርፉ እንኳን ህያዋን ናቸው እና ከደጋጎቹ ከናቡ ከኒሳ ከና ያዕቆብ አጠገብ ስለሆነች ስለምትሰማኝም ሄጄ በህይወቴ ያስደሰቱኝን ሰዎች በአጠቃላይ ለኔ ያደረጉትን መልካም ነገር በአጠቃላይ እነግራታለሁ። በተመሳሳይ ደግሞ በጣም ያዘንኩባቸው በእውነት እኔ በዚህ አጋጣሚ ለማንም ይሄን ይሄን ይሄን ይሄን እኔ ፈለጋት ናት ያለው ማለት አልፈልግም፣ ግን እግዚአብሔር በሚያውቀው እጅግ በጣም ማንም ሰው ለማንም የማያደርገውን ነገር አድርግ ይላቸው። ደግሞ በተቃራኒው በጣም ነገሮችን በመጥፎ መልሰው ያሳዘኙኝን ሰዎች አያቴ እናቴ ስለሆነች ሄጄ ነገራት አለው ብዬ ፕሮግራም ይዣለው አለው። እንግዲህ አርብ ለት ያን ነው ማደርገው ማለት ነው። ከሰሞኑ ትንሽ ቲክታክ ላይ የሚጠፋው ትለዛ ነው። አንዳንዴ እንዲህ አይነት የደስታ ቀኖች ሲመጡ ለምን እንደሆነ አላቅም። ለተሻይዱ ማውን የገጠመው እንደሆነ ይከፋሃል። መከፋው የሆነ በነገሮች አዝኜ ምናምን ሳይሆን ግን አለ እንዲህ አይነት የደስታ ቀን ሲመጣ እንበቃ ምናለ በኖረች ምናለ ካጠገቤ በሆነች የሚል ነገር ይኖራል ይኖርልና ዞሮ ዞሮ እግዚአብሔር ይመስገን። እንግዲህ እንድበረታ እንድጠነከር እግዚአብሔር አምላክ መልካም ማንነት ስላለኝ ሳይሆን መልካም ስራ ስለሰራው ሳይሆን በንሳ ህይወት ገና ስላልታጠብኩኝ የንሳን እድሜ ከእንደገና ሰጥቶኝ ሶያችን ቀን እንግዲህ በአዲስ መንፈስ አከብራት አለው። ከአያቴ ጋር እንግዲህ ነገሮችን ከወረን በኋላ ደግሞ ከእናንተ ከምወዳችሁ ወንድሞቼ ጋር እርግጠኛ ነኝ በዚህ አጋጣሚ እዚህ ቲክታክ ፕላትፎርም ላይ በጣም መወዳችሁ ለኔ ወንድም የሆናችሁ ወንድሞቼ በአጠቃላይ እንደማትቀሩ ተስፋ አደርጋለሁ። ከእናንተ ጋር ደግሞ እንደ ጊዜ መልካም ፈቃድ ያንን ቀን በደስታ አካፈላለሁ ማለት ነው እና አርብለት ማታ እርግጠኛ ነኝ እዚህ ቲክታክ ፕላትፎርም ላይ ያላችሁ እህት ወንድሞችም እንደማትቀሩ ላይቭ ከፍታለሁ። ላይቭ የምከፍተው ክርስቲያኖቶች ወንድሞች ጊፍት ፍለጋ አይደለም። እግዚአብሔር ይመስገን አሁን ላይ እንዲህ አይነቱ ነገር ከፍቅር አንጻር እንደው ከእናንተ እንፈልገው የነበረን ነገር እንጂ አሁን ላይ የምንዘለፍበት የምንሰደብበት ነገር እንዲሆን አልነበረም። ሶ ጊፍት ፈለገ አይደለም። ላይ ደም ከፍተው ያስቀየምኳቸውን ሰዎች ግን ይቅርታ ማለት ፈልጋሉ። በቀኒ በምንም አይነት ሪዝን ሊሆን ይችላል፣ አውቄ ሊሆን ይችላል፣ ሰላቅ ሊሆን ይችላል በምህንም ይሁን በምን በእኔ ያዘኑ ሰዎችን ይቅርታ ማለት እፈልጋለሁ። ሲቀጥል ያዘንኩባቸውንም ሰዎች ሕያው እግዚአብሔር ምስክሬ፣ ይቅርታ አደርግላ መገኘት አይጠበቅባቸውም። እያንዳንዱን ይቅርታ አደርግላቸዋለሁ። ይቅርታ ማደርግላቸው ፈለጋትናቴዎስ ጀግና ፈለጋትናቴዎስ ጎበዝ እንዲባል ሳይሆን ለራሴ ለነፍሴ ኦኬ፣ የኔም ነፍስ እንድትድን ስለምፈልግ ለራሴ ለነፍሴ ስል ክርስቶስ ይቅር እንዲለኝ የምፈልገው ነገር ስላለ እነሱም ይቅረላቸዋለሁ። እና አርብ ዕለት እናንተም እንደማትቀቡ ተስፋ አድርጋለሁ። ቃል የምትገቡልኝ ነገር ምንድነው ገና ከሆኑ? በቃ እንዲህ ጊፍት ምናምን ምናምን ፕሊስ እንዳይኖር። ምክንያቱም በዛኛው ቤት ታውቃላችሁ፣ እያንዳንዱን ነገር እኛ መልካም አድርገን ያሰብነውን ነገር ባጠቃላይ ተጠምዙ እየተወራ ነው። ለምሳሌ ጌም ላይ እኔ ልደት አንድ ላይ ስንጫወት ልደት ተጽዕኖ ፈጣሪ ያስባለ፣ ከዛ ፈለጋት ናቸው ተጽዕኖ ፈጣሪ ያስባለ። ለምን አስባሉ? እንዴት እንደዚህ ያስብላሉ? ምናምን ከዛ ዘለፋ፣ ከዛ ደግሞ በዓለም ኮንተንት ላይ ያሉ ወንድሞችን ደግሞ ፍለጋ፣ ከነሱ ጋር ራሳችን ዝቅ አድርገን እግዚአብሔር በሚያውቀው የሳንቲም ችግር ኑሮብን ሳይሆን ነገር ግን እንዲሁ እነሱን ለመምሰል ከእነርሱ ጋር ስንሆን ደግሞ ሰዎች እንዴት ጌም ይጫወታሉ፣ እንዴት እንደዚህ አደርጋሉ፣ እንዴት ጊፍት እነዚህ ጊፍት ሰብሳቢዎች፣ ኮይ ለቃቃሚዎች ምናምን ስንወጣለን እና ተወዳጆች በቻልነው አቅም በቃ ዓርብ

በፍፁም አላደርገው እንዴ? አባቴ ይነሱ፣ ይነሱ። ምን ነው አባቴ? ይሄንን ሰሩት ከእሱ ነው።